የአዲስ አበባ ዋና ከተማ ማነት ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንደምናችሁ ደህና ናችሁ አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ የመጣ ነው በተለየ ቪዲዮ ነው ትንሽ እስኪ እናንተም እወቁ ብለን ማለት ያለን ባህሪ ምናምን እወቁ ብለን አንዳንድ ጥያቄዎችን ማነ፣ እንግዲህ ያው ታቁኛላችሁ። ውሃ አለ እዚህ ጋ እርስ በርስ እየተደፋፋን አሁን፣ ያው ጥያቄውን አብረን እናያለን ምናምን። አብራችሁን ቆዩ። ላይክ ሰብስክራይብ ሼር እያረጋችሁ አብራችሁን ኑ። እናመሰግናለን። እህቴ ያለች እንግዲህ ሰላም ባቸው ሰላም ሰላም፣ ቤተሰቦቻችን ሰላም ለእናንተ ይሁን። ደህና ናችሁ? እኔ ትንሽ ቆይቻለሁ። ያው ካሜራ መቀርጻቸው እኔ ነኝ። ለዛ ነው ያው ተከታተሉን። እናመሰግናለን። እንግዲህ ያው ቮይሱን ስጋ ይሁን። እሺ፣ ወደ ጨዋታችን ከቤታችን ቀልቃላ ሰው ማነው? እሺ የቤታችን ቆንጆ ማን ነው? ጎበስ ተማሪ ማን ነው? እሺ ማዘር በጣም የምትወደው ማንን ነው? እሺ አንድ ፈታኝ የሆነ ጥያቄ ጠይቃቸዋለሁ። የአዲስ አበባ ዋና ከተማ መገናኛ

ከቤታችን እንቅልፋ ማን ነው? ከቤታችን ስልክ በጣም የሚጎረጉረው ማን ነው? ሀያ አራት ሰዓት ሁላይ እንቅልፉን ማይተኛው ማን ነው? ያ ፋሚሎች የዛሬ ጥያቄያችን ይህንን ይመስላል። ቀጣይ ፓርቲ ቀጥላል። እንወዳችኋለን። ቀጣይ እስክንገናኝ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።